ዛሬ ደግሞ የበለጠ አሻሽለን የበለጠ አሳድገን በበለጠ በተቀናጀ እንደ ንብ ታታሪ ሆነን ወንጌልን በቀንም በማታም ልንሰብክ የተዘጋጁ ካህናት አሉን። ሕይወታቸውን ቤተ ክርስቲያን ካህናት አሉን፣ አጊሶች አሉን፣ ደናግል አሉን፣ ወጣቶች አሉን። እግዚአብሔር የተመሰገነ ነው። ለዚህ እግዚአብሔር ይመስገን በሉ። ይሄ ብርታት የሚመጣው ዝም ብሎ አይደለም፣ በጸሎት ኃይል ነው። የእናንተ ጸሎት አለበት። የትላንትና አባቶቻችን ጸሎትና በረከት አለበት። ያቺ በደረቅ መሬት የተተከለችው የመጡ አባቶችና እናቶች አጠጥተዋት ውሃ ሰጥተዋት ኮትኩተዋት ለእኛ አድርሰውልን አቡነ ሙሴ ያንን ተቋማዊ አደረጃቸውን አጠናክረው ለእኛ ያስረክበውናልና ይህች ምድር የፈለቁባት ካህናት፣ ደናግል፣ ክርስቲያኖች በሄዱበት በታማኝነታቸው የሚታወቁ በጽናታቸው የሚታወቁ ወጣቶቻችን ለስራም ይሁን ለትምህርት በየሄዱበት እዚህ አካባቢ ሰው አብዛኛው በሌላ ቦታ ነው የሚኖረው እዚያ ቦታ ካቶሊካዊነትን ጠብቀው ዓለም አቀፋዊነትን አክብረው ቤታቸው ሆኖ በክርስትና ህይወታቸው የማይደራደሩ መሰረትና ጽ የሆኑ ክርስቲያኖች የሰጡን እነዚያ የቀድሞ አባቶች ናቸውና ስለ ዛሬ ካህናት ስለ ዛሬ ዲያቆናት ስለ ዛሬ መነኮሳት ስለ ዛሬ ወጣቶቻችንና ህፃናት እግዚአብሔርን አመስግኑልኝ እግዚአብሔር የተመሰገነ ስለዚህም በታላቅ መንፈሳዊ መነሳሳት ነው ያለነውና እንድትጸልዩ ልናደራንላችኋለን። ስርዓተ ትምህርታችን፣ የወንጌል ስርዓታችን፣ የአምልኮ ስርዓታችን ጥልቀቱ እየሰፋ ህዝቦች የሚታነጹበት ይቺ ቤተ ክርስቲያን ሰዎች ሊሄዱ የሚመኟት ሊሄዱባት ሊጠፉባት የሚመኟት ቤተ ክርስቲያን ልትሆን አይገባትም። ያረጀች ቤተ ክርስቲያን አይደለችም። ዛሬም በወንጌል አዲስ መንፈስ የያዘች ቤተ ክርስቲያን ነች። ስለዚህም ምናልባት በተለያየ ምክንያት ቤተ ክርስቲያንን እየነቀፉ ጥለዋት የሄዱ ልጆቻቸው እናውቃለን። በልባቸው ዛሬም እየተመኙት እንደሆነ መመለስ እንደሚፈልጉ እናውቃለን። እጇን ዘርግታ ልጆቼ ተመለሱልኝ ትላለች። ዛሬ በአዲስ ወንጌል ፍሰት፣ ወንጌል የተዘጋጀች ቤተ ክርስቲያን አለችንና የሄዳችሁባት ንቃችኋትም ይሁን ሳይመቻችሁ፣ በተለያየ ምክንያት እች ቤተ ክርስቲያን ለቃችሁ የሄዳችሁ እንድትመለሱ በረዋን ከፍታ ትለምናችኋለች፣ ተመለሱ ትላችኋለች። የፈውስ ቦታ ነው፣ የእግዚአብሔር ቃል ቦታ ነው፣ የደህንነት ቦታ ነው። የቀረች ቤተ ክርስቲያን አደለችም፣ ህዝብ ያላት ቤተ ክርስቲያን ነች። በዚህ ተስፋ እናደርጋለን። ይሄ ብቻ አይደለም፣ ጥሪያችን ብዙ። ወንጌልን ማወቅ መስማት የሚፈልጉ በአካባቢያችን በተለያየ ቤተ እምነት ያሉ እምነት የሌላቸው ሰዎች እኛን ይመለከቱናል። ቤተክርስቲያን ጋ ያላት ቤተክርስቲያን ሁሉ ጉባኤ ከተለያየ ቤተ እምነት ሰዎችን ጋብዘን ነበር። ከመንግስትም የዚህ በጉራጌ ሀገረ ስብከት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጳጳስ ብፁዕ አቡነ መልከ ጼዴቅ መጥተው የዚች ቤተ ክርስቲያን ክብር ወለል ባለቋንቋ ቋንቋ አስረድተውናል። በሚዲያ የምንሰማቸውና እውነተኛ እረኞች የሚናገሩት ይለያያል። የሚዲያዎቹ ድንጋይ ወርዋሪዎች ናቸው። እውነተኞቹ እረኞች ግን የዚች ቤተ ክርስቲያን ክብር ጠንቅቀው ያውቃሉ። ያሉ ሰው መጥተው ይህንን ምስክርነት ነግረውናል። የመንግሥት ሰዎች ባገኙን አቅጣጫ ወሰኩስ ወንጌል የምትሰጉ ቤተ ክርስቲያን ማለት ነገር ግን ስራዋን አውቃ እግዚአብሔርን ፈርታ ሰውን አክብራ የምትሰራ ቤተ ክርስቲያን ነች ይሉናልና በዚህ አካባቢ ደግሞ ይህንን ማስጠበቅና የሚመጡ በራችን ከፍተን ወንጌልን በነገን በየቁም ስናዎቻችን አዳዲስ ወንጌል መንገዶችን ከፍተን ስርዓተ ትምህርተ ክርስቶስን አስተካክለን በአዲስ መንፈስ ወንጌል እየቀጠልን ነውና ለዚች ቤተ ክርስቲያን እንድትጸልዩ አደራ እላችኋለሁ። ይች ቤተ ክርስቲያን ብዙ በረከት ያላት ቤተ ክርስቲያን ነች። በዓመት አንዴ ብቻ እንድትመጡ ሳይሆን፣ ዓመቱን ሙሉ ነጋዲያን መጥተው የሚጸልዩባት፣ ንስሐ የሚገቡባት፣ የእግዚአብሔር ቃል ሁል ጊዜ እግዚኦ የሚባልባት ቦታ ስለሆነች በየዓመቱ ብቻ ሳንጠብቅ፣ በዓመት ሰኔ ጠብቀን ብቻ ሳንመጣ እግዚአብሔር በረዳን መጠን ትላንትና አባቶቻችን ይሄን አስረክበውናል። የእኛ ትውልድ ደግሞ በሚቀጥሉት ዓመታት ይሄ ግቢ ሂደት ማዕከል ሆኖ ብዙዎች መጥተው ከእግዚአብሔር ጋር የሚገናኙበት ለማድረግ እቅድ ይዘናልና እግዚአብሔር እንዲረዳ የተመኘነው እንድንፈጽም እግዚአብሔር እንዲያስብ ጸሎታችሁ ከእኛ ጋር ይሁን። ቃላችን እናንተም እንድታስተነትኑበት ከዕብራውያን 13 ሰባት የተወሰደ ነው። ወንጌልን ያስተማሯችሁ አባቶቻችሁን አትርሷቸው ፈለጋቸውን ከተሉ እምነታቸውን ያዙ። በዚህ ዘመን ያለን ሰዎች የእነርሱ ዘመን ልዩ ነበር፣ የእኛ ዘመን ልዩ፣ የእኛ ዘመን ፈተናዎች ሌሎች ናቸው። ለዘመናችን መልስ መስጠት በምንችልበት ቁመና ኖረን መጀመሪያ ቅዱሳን ካህናት፣ ቅዱሳን ምህመናን፣ ቅዱሳን ደናግል የእግዚአብሔርን ቃል የምናስቀድም ሆነን ወጥተን ወንጌልን ሰብከን እንድናልፍና ለነገው ትውልድ መልካም ዘመን እንድንጥል ጥረት ለማድረግ ነው።

ክላፕ ፎር ሂም እሳቸው። በ1919 ዓመተ ምሕረት ከካናዳ ብዙ ሚስዮናውያን መጥተው ይሄንን ቤተክርስቲያን አሁን ባለው ቁመና ሳይሆን ፊትለፊት ያን ብቻ ወገኑ እነሱ ናቸው የመጀመሪያ ድንጋይ ቤተክርስቲያን ሰሩትና፣ ባበርናርድ የሚባሉ ሌሎች ካህናት አሁን የዛ ገዳም መነኮሳት አለቆች ናቸውና ጥሪያችን አክብረው መጥተዋል እሳቸው እናመሰግናቸዋለን በዚያ አካባቢ ከሌሎቹ በዚህ አካባቢ ደግሞ ከሌላ ሀገር ስለመጡ ነው የምናመሰግናቸው። የኤርትራ ካፑቺን አባቶች ያኔ ከኢትዮጵያ ጋር አንድ በነበረበት ዘመን እዚህ አካባቢ ከሰሜኑ የሀገራችን ክፍል ወደዚህ መጥተው የመገናሴ ጋምን አቆመው የመጨረሻው ሚስዮናዊ የሆኑት ሚስዮናዊ እንኳን አንላቸውም፣ የሀገር ሰዎች ናቸውና የመጨረሻው የካፑቺን አባት ከኤርትራ ክፍለመን አቡነ ሙሴ ነበሩና ለአቡነ ሙሴ ትልቅ ምስጋና ትልቅ ክብር አለን። ዛሬ እዚህ መገኘት ይፈልጉ ነበር፣ ነገር ግን መገኘት ያልቻሉት በጤና ምክንያት ነው። እግዚአብሔር በጸሎታቸውም በጸሎታችንም ፈውሷቸው በጣሊያን ሀገር ይገኛሉ። ሕክምና ስላጨረሱ ሊመጡ አልቻሉም እንጂ በጸሎታ ናቸው፣ መልእክታቸው ይከውልናል። ስለዚህ ቸው ከኤርትራ ክፍለ ግዛት የመጡ ሚስዮናዊያን ካህናት አሁንም አርማለሁ ሚስዮና ከሌላ ሀገር የመጣ ነውና ስለዚህ እዚህ የፕሮቪንስ ተወካይ ከኤርትራ የመጡ እርሶም ለካፑቺን አባቶች ያድርሱልን። ከውጭ የመጡትን ብቻ አይደለም እናመሰግነው፣ አባ ወርቁ ዮሐንስ እዚህ ያሉ የጀመሩትን ያስቀጠሉ አሁን ዛሬ በትልቅ መንፈሳዊ ወኔ መገናሴ አካባቢን የስብከተ ወንጌል ማዕከል ለማድረግ ጥረት እያደረጉ ያሉት የካፑቺን አባቶች፣ እዚህ የመገናሴ ወንድሞችና አለቆች፣ በተለይ የአማካቢዎችም እዚህ ያላችሁ አባ ወርቁ፣ አባ ለማየሁ የመገናሴ ወንድሞች ባቸሁ ተነስታችሁ እንድትመሰገኑ በስብከታችን ስም እናመሰግናችኋለን። ትልቁ ምስጋናችን ግን ለምድብር ሀገር ስብከት የዛሬዎቹ ካህናት ባልተመቸው ሁኔታ በደስታ ህይወታቸውን ሰጥ ወንጌልን እንደ አባቶቻቸው የሚመሰክሩ አባቶች፣ እባካችሁ የምድብር ሀገር ስብከት ካህናት ተነስታችሁ ህዝብ ያመስግናችሁ። እነዚህ ብቻ አይደሉም፣ ብዙዎች ናቸው። ገዳማትም እንደዚሁ የትላንትናውን ገድል እያስቀጠልን ያለን ይ ስ ል ሲ ድ ከምድብር ሀገር ስብከት እዚህ አካባቢ የምታገለግሉ ሲስተሮች እባካችሁ ብትነሱ፣ ብያችሁ ምስክርነታችሁ ነው። ስገን የታሁን ተካበ ምስጋናው ለሁላችሁም። ከዚህ ሀገር ስብከት ወጥታችሁ በሌላ ገዳማት በሌላ ሰበካ የምታገለግሉ ብዙ አላችሁ። የአባቶቻችንን ጥንካሬ ይዘን ወንጌል አያረጅም። በአዲስ መንፈስ እንድንሰብክ የሄድንበት ይህንን መንፈስ ዘንድ እንሄድ ነው። መጣችሁ ተባረካችሁላችሁ። እግዚአብሔር በሰላም ወደ መጣችሁ ይመልሳችሁ። መንገዳችሁን የበረከት የቅድስና ለጽድቅ ያርግላችሁ። እዚህ ቦታ ባረክን ብላችሁ እንድትመሰክሩ ያብቃ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።

ነችው ስለ አንዲት ቅድስ ቤተ ክርስቲያን ሰላም ጸልዩ። ያርያት ጉባኤ ስለ ሆነችው ስለ አንዲት ቅድስ ቤተ ክርስቲያን ሰላም ጸልዩ። ጌታ ሆይ ቅርብ ሁሉን የሚይዘ ጌታችን፣ ጌታ ሆይ ቅርብ ሁሉን የሚይዘ ጌታችን፣ የመዳናችን የመድኃኒታችን ኢየሱስ ክርስቶስን አባት እግዚአብሔርን ደግሞ እንለምናለን። ሰውን አፍቃሪ ሆነች እምነት እንለምናለን፣ እንሻለንም። ጌታ ሆይ ማኅበት እንለምናለን፣ እንሻለንም ጌታ ሆይ፣ ማህበራችንን አስብ ባርከ